ዓይነ በሲሩ አፍቃሪ ከሚለው ታሪክ ክፍል ሀያ አንድ ሱላይማን አልጋው ላይ እንደተኛ ነው። ማደንዘዣው እስካሁን አላነቃውም። ኦማና ዶክተር ያሬድ እየተፈራረቁ ያዩታል። ዶክተር ያሬድ ለሁለት ቀናት ያህል አንድም እንኳ ሳይተኛ መስዋዕትነት ከፍሎ እየጠበቀው ነው። በሚያስገርም ሁኔታ የሱላይማንን ነገር አለቅ ብሏል። ኦማ እንቅልፍ የተኙት እዛው የዶክተር ያሬድ መኪና ውስጥ ብቻ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድነ የተከበራችሁ የቻናል ቤተሰቦች፣ ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ፣ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ቆዩ። ከዛ ውጭ ሆስፒታል ላይ ተራበተ የተቀመጡበት ሰዓት ሁሉ ያሸልባቸዋል፣ ይነቃሉ። ሱላይማን ግልኮስ ተሰክቶለት በእርጋታ ጠብ ጠብ ይላል። የልብ ምቱም በመልካም ሁኔታ ሲሸጋገር በእስክሪኑ ላይ ይታያል። ከዛ ውጭ ግን እስካሁን አልተንቀሳቀሰም። ኦማ ዶክተር ያሬዲን ወደ ቤት ሄዲህ አረፍ በልቢሉት እንኳ መንቃቱን ሳላውቅ ሄጅም እንቅልፍ አውስድኝም እና ቢያንስ እስከ ዛሬ ማታ ልጠብቀው ብሎ እዛው ተቀምጧል። ከደቂቃዎች ዝምታ በኋላ ሱለይማን ጣቶቹ መንቀሳቀስ ጀመሩ። አፉም ተላወሰ። ሱለይማን ነቃ። ኡማና ዶክተር ያሬድ ከተቀመጡበት ተነሱ። ኡማ ዶክተር፣ ዶክተር እያሉ ዶክተሩን ለመጥራት በሩጫ በሩን ከፍተው ወጡ። ዶክተር ያሬድ ደግሞ አጠገቡ ቆሞ ሱለይማን ከመንቃቱ ገና እናቴ፣ እማዬ፣ እናቴ ይላል። ዶክተር ያሬድ ሱለይማን ብሎ ጠራው። ሱለይማን ግን አቤት ማለቱን ትቶ ውሃ፣ ውሃ፣ ውሃ ሰጡኝ አለ። ዶክተር ያሬድ በዚህ ሰዓት ለሱ ውሃ ይሰጣል ወይስ አይሰጥም የሚለው ነገር ስላልተረዳ ዶክተሩ እስኪመጣ ጠበቀ። አንድ ዶክተር እና ሁለት ሴት ነርሶች በፍጥነት ተራሮጠው ገቡ። ከዛም የታካሚዎችን ጤንነት በቅርበት ሆነው ማየት ጀመሩ። እማ ስለነቃ ደስ ብሏቸዋል። በደስታ እየተሞሉ ሱላይማንዬ ልጄ ነቃህልኝ ወይ አልሐምዱሊላ፣ መጣህልኝ ልጄ አሉት። ሱላይማን የሚሉትን መልስ አይሰጣቸውም ብቻ አይኑ ላይ የተጨፈነውን ጨርቅ ለማንሳት ሲታገል ዶክተር ከለከለው። አሁን ማንሳት እንደሌለበት ነገረው። እስካሁን ስላልተንቀሳቀሰ አካሉ ዛል ብሎበታል፣ ጉልበቱ ደከም ብሎበታል። ዶክተር ያሬድና ኡማ እየተፈራረቁ ሱላይማን ደህናነ ደህናነህ ሱላይማን ቢሉትም እንኳ መልስ አልሰጣቸውም። ሁለቱም ይተያያሉ ግራ ተጋብተዋል። መስማት አቁመን አጥቶ እንዳይሆን መስማት አቅሙን አጥቶ እንዳይሆን ብለው ሰጉ። ዶክተር ቀረብ ብሎት ደህና አይደለም እንዴ? የሚሰማ ችግር አለ ብሎ ጠየቀው። ሱላይማንም አይ የለም፣ አንተ ማን ልበል፣ እያየኋችሁ እኮ አይደለም። ምንድን ነው? ለምንድን ነው ጨርቁ የተሸፈነው? ምንድን ነው የሆነው ነገር? የት ነው ያለሁት የት ነኝ የት ነኝ ብሎ ጠየቃቸው። ዶክተርም ዶክተሩም ሱለይማን አይዞህ፣ ተረጋጋ፣ ሆስፒታል ነህ ያለኸው እኛ ዶክተሮች ነን አለው። ሱለይማንም የምን ሱለይማን ነው የምታወራው? እኔ ሱለይማን አይደለውም እንዴ አረ ጨርቁን ልግለጠው ና አንድ ጊዜ ላያችሁ። ምን እንደምታወሩ ራሱ አልገባኝም። ማን ነው ሱለይማን ተመሳስየባችሁ እንዳይሆን ወይ ደግሞ ከኔ የፈለጋችሁን ነገር ካለ ነገሩኝ። እኔ ሱለይማን አይደለሁም አላቸው። እማና ዶክተር ያሬድ ደነገጡ። እማ ጭራሽ ማልቀሱን ተያያዙት። ወይኔ ልጅን ልጅን ምናረጉብኝ? እንደውን እኮ የፈረንጆች ዶክተር አላምንም። ይሄው አንድ ነገሩን ነኩብኝ። ሰላም የነበረው ደህና የነበረው ልጅን ምናደረጉብኝ? ዶክተር ያሬድ አንድ ነገር በልንጂ ምን አደረጉብኝ ልጄን ብለው በለቅሶ ሆስፒታሉን ሞሉት ነርሶቹ እማን ወደ ውጭ አስወጧቸው ዶክተር ያሬድ ዶክተሩን ጠየቀው ዶክተር ምን ተፈጥሮበት ነው አለው ዶክተሩም አልገባኝም እስቲ ለማየት እንሞክራለን ሱላይማን የሚሰማ ህመም አለ እንዴ እስቲ ንገረኝ አለው ሱላይማንም እንዴ ነገርኳችሁ እኮ ምን ሆናችኋል እናንተ ሰዎች፣ እኔ ላይ ድራማ እየሰራችሁ ከሆነ ያላችሁት ብዙ ባትለፉኝ ባታለፉኝ ቆንጆ ነው። እኔ ሱላይማን አይደለሁም። ማን ነው ምንድን ነው ሱላይማን? ማን ነው ሱላይማን? እንዴ ማላውቀውን ሰው እኮ ነው እየጠራችሁ ያላችሁት፣ አለ። በዚህ ጊዜ ዶክተር ያሬድ አንድ ነገር ገባው። በቃ አሁን በደንብ ገብቶኛል ዶክተር ምታረገው አርግና፣ አንድ ጊዜ ላናግር እፈልጋለሁ አለው። ዶክተሩም ተመልሶ እስኪመጣ ድረስ ዓይኑ ላይ ጉዳት ስለሚያጋጥመው በፍጹም ጨርቁን መግለጥ እንደሌለበት ነግሯት አንዷን ነርስም አጠገቡ እንዲትቀመጥ አድርጓት፣ ግልኮሱ እንዳይነቀል ጨርቁን ባለበት እንዲሆን ካስጠነቀቀ በኋላ ተመልሽ እመጣለሁ ብሎ ከዶክተር ያሬድ ጋር ወጣ። ዶክተር ያሬድም ወደ ራሱ ቢሮ ይዞት ገባ። ኡማ በር ላይ ነበሩ ነበሩና ተከትለዋቸው ገቡ። ሁለተኛዋ ነርስም አብራ ከነሱ ጋር ሆነች። ኡማ ደንግጠዋል፣ በለቅሶ ተሞልተዋል፣ ፈርተዋልም ጭምር። ዶክተር ያሬድ ምንድን የሆነው ልጄ፣ ምንድን የሆነው ስላይማን፣ ልጄን ምንድን ያገኘብኝ የጭንቅላቱን ነኩት ጭንቅላቱን ነኩት አይደል ጭንቅላቱን ነኩት አሳበዱት አይደል ነካኩብኝ አይደል ልጅም ብለው በለቅሶ ተሞሉ ዶክተር ያሬድም አይደለም ይረጋጉ እማ ይረጋጉ አንድ ያረፊ ይበሉ ዶክተርዬ እባክህ ተቀመጥ አለና ከወንበሩ አስቀምጣቸው ለጥቂት ሰከንዶች ጸጥ አለ ኡማም ድምጻቸውን ቀንሰው ለራሳቸው እያወሩ አካላቸውን እየደበደቡ በለቅሶ እንባቸው ያጅረገርጋሉ። ከጥቂት ሰከንዶች በኋላ ዶክተር ያሬድ እንዲህ ሲል ጀመረ። ዶክተርዬ አንድ አንድ ነገር አሁን በደንብ ገብቶኛል። የተፈጠረውን ነገር ለማስረዳት ትንሽ ይከብዳል። ይኸው ልህማ ይህ ወጣት ለረጅም ጊዜያት ማለትም ለአመታት ያህል ራሱን ረስቶ ነበር። ማለትም አጋጥሞት ከነበረው አደጋ ይሄ የአይን ማየት አቅሙን ከለከለው፣ ወይም ደግሞ አይኖቹን ካሳጣው አደጋ በፊት ያለውን ሙሉ ህይወቱን ረስቶ ነበር። እስከ ዛሬ ድረስ አዲስ ህይወት ጀምሮ ሲኖር የነበረው በቃ ሁሉን ሰው እንደ አዲስ ተዋውቆ ነገሮች እንደ አዲስ አዲስ መልክ ተነግሮት ነበር እየኖረ የነበረው እየኖረ የነበረው እና አሁን ደግሞ ይሄ ነገር አጋጠመና ለህክምና ወደዚህ ይዘነው መጣን ኦማ አለ ዶክተር ያሬድ አቤት ልጄ ብለው መለሱለት። ለሱላይማን ሱላይማን የሚለውን ስም ያወጣለት ማን ነው ብሎ ጠየቃቸው። ኦማም እኔ ነኝ፣ ያኔ ከረጅም ጊዜያት በኋላ ከህመሙ ሲነቃ ስሙንም ማንነቱንም ረስቶ ስለነበር ማን ብዬ ለጥራህ ስለው እኔ ማንን አውቃለሁ፣ ምንነቴን አላውቅም፣ ምንም እኮ እያየሁ አይደለም፣ ትዝ የሚለኝም ነገር የለም ሲለኝ በጣም በጣም የሚወደው ስም ነው እና ሱላይማን ብያሃለሁ ከዚህ በኋላ ሱላይማን ነህ አልኩት። እኔ ነኝ ያወጣሁለት አሉ። ውድና የተከበራቸው የቻናል ቤት ሰዎች ክፍል ሀያ አንድ እዚህ ድረስ አንብቤላችኋለሁ። ቀጣይ ክፍል አለው፣ አላለቀም። በጣም ረጅም ስለሆነ ነው። የሱለይማን አይን እንግዲህ ያው እንትን ተደርጎለታል። ግን ገና አሁን ደግሞ የድሮ ህይወቱ ተመልሶ አሁን ስሙ ስለተቀየረ ሱለይማን ብለው ሲጠሩት ግራ ተገብቷል። እስኪ ይነቃል ወይንስ አይነቃም የሚለውን አብረን የምንጨረሰ ይሆናል። ከተመቻችሁ ላይክ ሽር አድርጎ ሀሳብ አስተያየት ካለ ኮሜንት ላይ ያስቀምጡልኝ። በያላችሁበት ሰላማችሁ ይብዛ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ